ሰላም አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እና የተከበራችሁ ይሄ ቻናል ቤት እንደምን አላችሁ ሰላም ናቸው እኔ በጣም ሰላም ነኝ አልহামዱሊላ እንግዲህ እናንተም ሰላማችሁ እዚህ ትበልበያላችሁበት ዛሬ እንግዲህ በባቲ ከተማ እንገኛለን ለሁለተኛ ጊዜ እንግዲህ ቪዲዮ እየሰራሁ እገኛለሁ ዛሬ እንግዲህ ማሳያችሁ የሚሆነው ከዚህ በፊት በሰራሁ ቪዲዮ መሰረት ቀጣይ እንግዲህ ስራዎቹን እየሰራን የማሳያችሁ እንደሆነ ተናግሬ ነበር እና ዛሬ እንግዲህ በዛው መሰረት ሰርተን የጨረስነውም እየሰራን ያለውን በተግባር የምታዩት ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቀጣይ የሚለቀቁ ቪዲዮዎች እንዲደርሷችሁ አድርጉ። ዛሬ እንግዲህ የማሳያችሁ ለየት ያለ የሆነ ቪዲዮ ነው። የወንድማችን ቤት እንግዲህ ማሻላ በጣም በሀሪፍ ሁኔታ ያው እያመረለት ይገኛል ኢንሻአላህ እንግዲህ ወደ ቪዲዮ ከመግባታችን በፊት ቪዲዮውን እንዲሁም ላይክ ሼር እያደረጋችሁ ጀምሩት። ባለፈው ቪዲዮ ሲሰራ ያላሳየኋችሁ የሆነ ድንቅ የሆነ ምርጥ የሆነ ስራ ነበር። እሱን እንግዲህ ዛሬ በዛው ማስቃኛችሁ ይሆናል ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን እንዲሁም ኮሜንት ላይ አስቀምጡልኝ። ወደ ውስጥ ከመግባታችን በፊት እንግዲህ ቤቱን እንደያችሁት ያው እንግዲህ ቤቱ በረንዳው ይሄን ይመስላል። ይሄን እናሳየቻችኋለሁ። በአንድ በኩል ያለውን ሞራል የመተናል በዲዛይን እንደምትመለከቱት ዲዛይን እናደርግበታል። ደግሞ እንዲሁም ካለቀ በኋላም መጨረሻ ማሳያችሁናል። ኢንሻአላ ይሄን ካልን እንግዲህ አሁንም ውጭ ላይ ያለን ማሳየት እንፈልገው። ባለፈው ያላሳየኋችሁ ያልኳችሁ ነገር ይሄን የምትመለከቱት ጥብቅ ባለሁኔታ የተሰራ ሴፍቲ ተንከር ነው። ይሄ የወንድማማቾች ቤት ነው። ይሄኛው የአንድኛው ሲሆን ይሄኛው ደግሞ የሌላኛው ነው። ይሄ ፕላስቲክ የምንሰራው ማለት ነው። ሌላው እንግዲህ ይሄ ሴፍቲ ታንከር ለሁለቱም ቤት ታስቦ የተዘጋጀ እና በምርጥ ሁኔታ የተሰራ ሴፍቲ ታንከር ነው። ይሄ ፌሮ የቆሙ የምታዩት ድካ ነው እንግዲህ የሌላው ሰው ቦታ ጋር ያው ድንበራቸው በዚህ አጥር የሚያጥሩበት ነው ይሄ ከታች እንደምታዩት በግንብ በውሃ ልክ በደንብ ሆኖ ተሰርቷል። ለሁለቱም ቤት ነው። በጣም ትልቅ ነው። ትልቅ ክላስ የሚያስለው የሚገርመው ነው። ይህን ይመስላል እንግዲህ ሴፍቲ ተንከሩ። የዚህኛው የሽንት ቤት ጎማ በዚህ በፒቪሲ ወይ ይቀበርለታል። ልክ በምታወት መልኩ እንደዚህ ማለት ነው። ይሄኛው አሁን ፒቪሲ ቀብረውለታል። ትልቁም ፒቪሲ ማለት ነው። ሽንት ቤቱን ፈለጉበት ቦታ አስገብተው ተምሶ ይህንን ቆርጦ ማገናኘት ይቻላል ማለት ነው። ምርጥ ነው። ደስ ይላል። ማሻላ። ሌላው እንግዲህ ያው ፍሬማችንን አምርተን እየገጠምን እየጨረስን ነው የምናልፈ ያው እንዳልኳቸው እዚህ ቦታ ላይ እንትን ኮርኒሱን ፕላስቲክ ኮርኒስ እና ፍሬሙን ገጥመን ለመውጣት ብቻ ነው ማለት ነው። እዚህ የተገኘ ነው ፍሬሙ እንደምታዩት አምርተናል። ውስጥ ላይ ደግሞ እንግዲህ ያው የተገጠመ ነው፣ ወይም ደግሞ እየተሰራ በመሰራት ላይ ያለውንም እያሳየኋችሁ በቀጣይ ቪዲዮ ደግሞ እንገናኛለን ማለት ነው። አሁን ቀጥታ ወደ ውስጥ እንገባለን ማለት ነው። አሁን እንግዲህ ውስጥ ላይ ገብተናል። ስራ የጀመረው ከምኝታ ክፍል ነው። ባለፈው እንዳሳየኋችሁ ምኝታ ክፍል እንግዲህ በምታዩት መልኩ ጽድት ትብላለች ማለት ነው። እስከ ፍሬሙ ጨራርሰን ወጥተናል ማለት ነው። ከዚህ ክፍል መብራቱም እንዳልኳችሁ እየተጨረሰ ነው የሚያልፈው ምክንያቱም ብዙ በኋላ በጣም ስለሚያስቸግር ከነመብራቱ እያለቀ የሚያልፈው እና ይችን ዲዛይን እንግዲህ ዶኩሜንት ገለጿት ትፈልጋለሁኝ። በጣም ጽድት ያለች እና በጣም አልፊና አድካሚ ነበር። እንግዲህ ከብዙ ድካም እና ልፋት በኋላ በምታወት መልኩ ጽድት አድርገንለታል ማለት ነው። ወንድማችንን ቤት ይችን ትመስላለች እንግዲህ እነዚህ የምትመለከቷቸው እነዚህ ስፖት ላይቶች እና ጅም ላይቱ ደግሞ ሻወር ሻወር ላይቱ እየበራ ኋላ የማሳያቸው ይሆናል ማለት ነው። ይህን ነው ሻዶውንና እነዚህ የቀሩ ስፖት ላይቶችን ጠቀሙ። በመጨረሻ ላይ የሚሰራው ቪዲዮ ዋጋ እንዲሁም ምን ያህል እንደፈጀ ከባለቤቶቹ ጋር በመማከር እንግዲህ አዋጡ ተመጭ እነሱ ስለሆነ የሚያውቁት፣ ከዛ ጋር አድርጌ ይዤም ሰራላችሁ ይሆናል ማለት ነው መጨረሻ ላይ። ሌላው እንግዲህ ወደ ሳሎን ነው። አሁን እንግዲህ ደግሞ ኮሊደር ናት ኮሊደሮ ናት ይቼ እንዲሁም ሙራል ተመታለች። ያው ፕላስቲክ ማልበስ ላይ ፕላስቲክ እንደዚህ አይነት ጠባባቅ ክላሶች መጨረሻ ነው መመታት ያለባቸው። ምክንያቱም ከሌላው ክላስ ተቆራርጦ ሲተርፍ ነው ፕላስቲክ መመታት ያለባቸው ማለት ነው። እንደ ሸዋር ኮሊደር ያሉ መጨረሻ የሚሰሩበት ትልቁ ምክንያት ፕላስቲኩ ተቆራርጦ ተቆራርጦ እንዳይተርፍ መጨረሻ ላይ በተቆራረጠው ስለሚሰሩ ነው ማለት ነው። ሌላው ሌላው እንግዲህ ለባለሙያዎችም ማስተላለፍ የምፈልገው መልዕክት ይሄ ለማንኛውም ባለሙያ ይመለከታል ማለት ነው። ይቺ አሁን የምናገራት ሀሳብ በጣም ጠቃሚ ስለሆነች ለብዙዎች አዳርሷት። ሸር ያደረጋቸው አዳርሷል። ለብዙዎች ትዳረስ። ይች ጠቃሚ መረጃ ስለሆነች ነው ለባለሙያዎች ትልቅ መለከታል። የሚዝጋ እንደ አይነት ፕላስቲክ በምትጠቀሙ ጊዜ በቻላችሁት መጠን መስመሮቹ እንዲጋጠም አድርጉ። ይህ የምትመለከቱት መስመር አበባዎቹ እስትሬት ነው የተቀመጡት። ነጩ መስመር እንዲሁም እስትሬት ነው የተቀመጠው። ከመጀመሪያ ጀምሮ እስከ መጨረሻ ማየት ትችላላችሁ። አንድም የተዛባ ነገር አይኖረውም ማለት ነው። እንደፈለግን ከገጠም ነው ውሳ፣ ግን ሰዓት አይ ዝምዝም ብሎ ቶሎ ገጥሞ መጨረስ ይቻላል። ግን የተለፋ ተለፍቶ ደግሞ እንደዚህ መስመሮቹ ሲገጥሙ በጣም ደስ ይላል ማለት ነው። እንደምታዩት አንድም የተዛባ መስመር አታውም። ከመጀመሪያ ጀምሮ እስከ መጨረሻው ቪዲዮው እንዳያመልጣችሁ ተከታተሉ ትላለሁ። ይህ ዙሪያውን ስታዩ በዛም መስመር ቀጥታ፣ ነጩ መስመር ከጫፍ እስከ ጫፍ የገጠመ ነው። መሀል ላይም ስትመጡ እንደዛው ነጩ መስመር ከገጠመ አበባዎቹም ይገጥማሉ ማለት ነው። እንዲሁም አበባዎቹ ከገጠሙ ነጩ መስመር ይገጥማል። ይሄ መጀመሪያ ታሳቢ ተደርጎ መሰራት አለበት። ጥብቅ መልዕክት ነው፣ ለብዙዎች ያዳርሱት። መስመሮቹን መገጣጠማቸውን ቸክ ማድረግ አለብን። እንዲህ አይነት ፕላስቲክ ስንመርጥ ባለሙያዎችም ሆናችሁ የምታሰሩ ሰዎች ይህ በደንብ ቢገጥም ይሄ በጣም ይበልጥ ደስ ይላል ማለት ነው። ውበቱ አሪፍ ይሆንልናል ማለት ነው። ሌላው ደግሞ ይህ የምትመለከቱት ሳሎን ነው። እንደምታዩት ደንበኛችን ባፊዝን መሰረት ዲዛይኑን በሚያምር ዲዛይን እንግዲህ እሱም የመረጠው ዲዛይን አሪፍ ዲዛይን ነው። በዛው መሰረት እየገጠምን እንገኛለን። ይሄ እንግዲህ ተሰርቶ የተጨረሰውና ያሳየኋችሁ ቅድም፣ አሁን ይሄ በመሰራት ላይ ያለው ነው። እንደምትመለከቱት የፕላስቲኩም ምርጫ አሪፍ ነው፣ የነሱ ምርጫ ነው። እናሰራሩ እንግዲህ አሳያችኋለሁ ባልኩት መሰረት ይህን ይመስላል ለሙ ጤህ ወይም ረዝሙ ፕላስቲክ ዳርና ዳር ላይ ብቻ አራት ወይም ሶስት ሶስት ፕላስቲክ ነው እንጂ ሌላው በተቆራራጭ ነው የሚሆነው። በዛ ላይ በድሪል ስለሚታሰር ይወርቃል የሚባል ስጋት አይኖረውም ማለት ነው። ሌላው እንግዲህ እንደዚ አይነት ዝም ብሎ ኖርማል አንድ ዲዛይን የሆነ ፕላስቲክ ሲሆን ጠርዙን ወይም ደግሞ እንትን መስመሩን መጠበቅ አይኖርብንም ማለት ነው። ችግር የለውም፣ ምክንያቱም በራሱ ስለሚገጣጠም። ሌላው ያኛው ፕላስቲክ ከሆነ ግን እንደዚህ አበባ እና መስመር ምናምን ያለው ነገር ከሆነ ግዴታ መስመሩ መጠበቅ አለበት ማለት ነው። ይህን ይመስላል እንግዲህ አሰራሩ። ደግሞ መጨረሻ አልቆ የምታዩት ይሆናል። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ያው እስከ መጨረሻው በመከታተል ላይክ፣ ሼር እያደረጋችሁ አበረታቱን። እስከ መጨረሻው ቪዲዮውን ተከታተሉ። ቀጣይ የሚለቀቁ ቪዲዮዎችን እንግዲህ እናደርሳችኋለን ማለት ነው። ኢንሻላህ ዛሬ እንመሳል። እንግዲህ መልካም ሁኑ። መልካም ቆይታ፣ መልካም እይታላለሁ። በቀጣይ ንገረኝ።